የመጨረሻው ፕሮጀክት ነው። ፕሮጀክቱን የጫናቸው ደግሞ የፋሽስት ጣሊያን እና የጀርመን ናዚ የኦሮ ዋቢዝም ነው። የነዚህ ተዋህዶ በአሁን ባሉ ምዕራባውያን ላኪነትና ደጋፊነት የብልጽግና ወንጌል ተብዬ የቅዥት አስተምሮ ነጻሎት አላርግ ያለው ለዚህ ነው። መከራ ከኢትዮጵያ ሎጣ ያለው ቤተ ክርስቲያን ውስጥ ያለው በጣም የተከማቸ ነውር ስለበዛ መስዋዕታችን፣ ጸሎታችን አላርጋለን። የታሪክ ወንድሙን የአገር ወንድሙን እንዲያርድ፣ እንዲያመክን፣ እንዲያስርብ፣ በበሽታ እንዲያሳድድ፣ እንዲያፈናቅል አድርገው ነዱት የትግራይን ወጣት። አሁን መንስኤውን አወቅን አይደለም። ግን አማራ ለማተክል ደግሞ ከወያኔ ጋር ሆኑ። ደግሞ አማራን ያርዳል፣ ኦርቶዶክስን ያርዳል ከዛ ኦሮሞማ ከሃይማኖቶች ሁሉ ይበልጣል ብሎ ኦሮሞ ኦርቶዶክስን ከሃይማኖት ያስወጣል። ይሄ ሆነና ከየት ይምጣ? ትጮዋለህ ትጮዋለህ፣ ጦርነት ትጮዋለህ፣ መዓት ትጮዋለህ፣ ጎርፍ ትጮዋለህ፣ እሳት ትጮዋለህ፣ ኑሮ ውድነት ትጮዋለህ፣ በሽታ ትጮዋለህ፣ ህመም ትጮዋለህ፣ ቀውስ። በጴንጤው አዳራሽ ፈውስ የለም፣ በእኛ የለም፣ ጸሎት አያርግም። ምክንያቱም እረኞቹ የተበላሸ መንገድ ላይ ስለቆሙ ህዝቡን የሚያነቃ መምህር የለም። ነጭ ለብሰ ዘምር ሪበል ብሎ በሚዲያ አስቀርጾ ተራስኪ ደርስ ድረስ በዓለም በሰላም እያመለኩ ነው የሚያስብልህ ጠላትህ ነው። ቤታችን የሞላው ሰባኪው፣ ዘማሪው ምን አስጨፋ ከተረፈ ናዚ ጀርመኖች ጋር ቁጭ ብሎ መጽሐፍ ቅዱስ ኤዲት ያደርጋል የሚቀጥለውን ጀኖሳይድ ኩሽና ሴም ብሎ ለማካሄድ ይሄም መጽሐፍ ሞግቶ ያን ሰውዬ ፍርድ ቤት የሚወስድ የኦሮሞ ልጅ የለም። ኦርቶዶክስ አባት የለም። እንዲህ አይነት ደፋሮች በእግዚአብሔር ፊት ትህትና፣ ራስን ዝቅ ማድረግ፣ ደረትን መጥቃት። እኔ እኮ አንተ ፊት መቆም የማይገባኝ ነኝ። በእኔ ምክንያት ጸሎቱ፣ በእኔ ምክንያት ልመናው እንዳያደርግ ምክንያት ወኛል። እኔ በደለኛ፣ እኔ አቃተኛ። የማይደፋ ሀገር ከሆነ እኩል መሞት አለብህ። ሄደ

በንደስ በዝቼ ያሸንፋለው አይነት ይህ ማይረባ ሰይጣናዊ ስልት መጠቀም ያስ ዲስትሮይ ኪንግደምስ የሚል ፕሮጀክት ነበረ። የመጨረሻው ፕሮጀክት ነው። ፕሮጀክቱን የጫናቸው ደግሞ የፋሽስት ጣሊያን እና የጀርመን ናዚ ኦሮ ዋቢዝም ነው። የነዚህ ተዋህዶ በአሁን ባሉ ምዕራባውያን ላኪነትና ደጋፊነት የብልጽግና ወንጌል ተብዬ የቅዥት አስተምሯል። እነዚህን ሁሉ አስተባብራል፣ ሲችል ደግሞ ጣዖት አምላኪዎቹንም በኦርቶዶክስ ላይ ያስነሳል። ኦርቶዶክስ የሚቃወም ነገር ሁሉ ያስተባብራል። ብልጽግና ህወሓትም፣ አማራን የሚጠላ ነገር ሁሉ ያስተባብራል። የትግራይን ኦርቶዶክስ በማያምኑ የውሸት መነኮሳት አባት ሰጥቶ ከሃይማኖት አስወጥቶ እንኳን ክርስቲያን ሊሆኑ ህሊና ያለው አህዛብ እንኳን መሆን የማይችሉ መነኮሳትን ጳጳስ ብሎ ህዝቡን ከሃይማኖት ያስወጣበታል። ህዝቡን የሚያነቃ መምህር የለም። ነጭ ለብሰ ዘምር እሪበል ብሎ በሚዲያ አስቀርጾ ተራ እስኪደርስህ ድረስ በዓለም በሰላም እያመለኩ ነው የሚያስብልህ፣ ጠላትህ ነው። ቤታችን የሞላው ሰባኪው፣ ዘማሪው፣ ምን አስጨፋሪ፣ እግዚአብሔርን የማይከተል ሰው ቋሚ መርህ ስለሌለው በየጊዜው ይሞክራል። በራሱም ላይ ይሞክራል። እንኳን በሰው ላይ በራሱ ላይ ይሞክራል። ልጆቹ ከተረፈ ናዚ ጀርመኖች ጋር ቁጭ ብሎ መጽሐፍ ቅዱስ ኤዲት ያደርጋል የሚቀጥለውን ጄኖሳይድ ኩሽና ሴም ብሎ ለማካሄድ ይሄም መጽሐፍ ሞግቶ ያን ሰውዬ ፍርድ ቤት የሚወስድ የኦሮሞ ልጅ የለም፣ ኦርቶዶክስ አባት የለም። እንደው ዚያድ ባሬም ሲመጣ እያዳፈጠ ሀገር ከማጥቃት ጣሊያን ሲመጣ መስጊድ ከማሰራት የሚያሰሩ ሰዎችን መውቀስ ነው እንጂ እኛ እንዲስ እንደለም እንደምናደዱ አላውቅም። በቃ ሀገር ከሆነ እኩል መሞት አለብህ። ሄደ ተራብተህ በስተህ ሌላ ሰው ለመቀየር ጊዜ ከምታጠፋ ብዙ ሚስት እያገባች ትወልድ ከሀገርህ ዲፌንድ አድርገ ከክርስቲያኑም፣ ከአማኒውም ከያማኒውም ጋር በትክክል በነጻነት በኩል ኖረ ሃይማኖትን በማስተማር ብቻ፣ በጠንቆላ አይደለም፣ በንግድ ሰውም በመጉዳት ሰውን በማግለል የሰው ህጻናት በግድ እና በችጋር ጊዜ ወስደ በማስወለድ በንደስ በዝች ያሸንፋለው አይነት ይሄ ማይረባ ሰይጣናዊ ስልት መጠቀም ያስ ጠላት ማህደር ስለሆኑ የአንፍኖ ተካርታ ተሸክመው ቤተመንግስት ገቡ። ቤተመንግስት ከገቡ በኋላ የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል፣ የሶማሌ ክልል፣ የምናምን ክልል አሉ። የብሔር ብሔረሰቦች ማት አሉ። ከዛ በአመት አንዴ ጭፈራ ይሰጥፋቸዋል ሰላሳ ዓመት ግን ይዘርፏቸዋል፣ ያገዳድሏቸዋል። ይህን ሲሰሩ ግን እዙና ኢትዮጵያን ከፍ ሊያደርጉ የነበሩትን ሰዎች መንግስቱ እንዲረሽን ስም ዝርዝር አዘጋጅተው ያስረሸኑ ራውያን ናቸው። ይህን እውነት መነጋር አለበት፣ ያስረሸኑ ናቸው። ከዛ የተረፉትም መንግስቱ ኃይለማርያምን ተጠቅመው አስረሸኑ። ስለዚህ የቀረ ነው፣ እኛ ገለባው ነው የቀረው። ከዛ ይልቅ ሆኑ ይህንኑ ስህተት ውሃቢስቶቹ የተጠቀሙበት ክርስቲያንን ከኦሮሚያ ሲያጸዱ ክርስቲያኖቹን እንኳን ቁጭ ብሎ ውሸቱን ዲስፕሩቭ ማድረግ አልቻሉ። እኔ ለኦሮሚያ በቋንቋ አስተምራለሁ ጳጳስ አርጉኝ ዘራፍ የሚለው ይሄ እንደ ሳዊሮስ አይነቱ ይሄ የተግበሰበሰ ሁሉ ለዚህ ሀሰት መልስ አይመልስም። እንዳውም በዛ ሀሰት መስመር በዘር ሹሙኝ ይላል። የመጨረሻው ፕሮጀክት ነው። ፕሮጀክቱን የጫናቸው ደግሞ የፋሽስት ጣሊያን እና የጀርመን ናዚ የዋው ኦሮ ዋቢዝም ነው። የነዚህ ተዋሕዶ በአሁን ባሉ ምዕራባውያን ላኪነትና ደጋፊነት የብልጽግና ወንጌል ተብዬ የቅዥት አስተምሮ ነው። ወንድሙን የታሪክ ወንድሙን የአገር ወንድሙን እንዲያርድ፣ እንዲያመክን፣ እንዲያስርብ፣ በበሽታ እንዲያሳድድ፣ እንዲያፈናቅል አርገው ነዱት የትግራይን ወጣት መንስኤውን አወቅም አደለም ግን፣ አማራ ላ ለማተኮል ደግሞ ከውያኔ ጋር ሆኑ። ደግሞ አማራን ያርዳል፣ ኦርቶዶክስን ያርዳል። ከዛ ኦሮሞማ ከሃይማኖቶች ሁሉ ይበልጣል ብሎ ኦሮሞ ኦርቶዶክስን ከሃይማኖት ያስወጣል። ሀገራቸውን እስከነ እምነቱ እስከነ ታሪኩ እስከነ ትውፊቱ እስከነ ችግሩ አውቀው ወደፊት ሊወስዱ የነበሩ አባቶቻችንን እና በዚህ ሙከራ መሰረት ዓለምን ገዝተውታል። ዓለምን በሙሉ ገዝተውት ኢትዮጵያ ላይ ሲመጡ የለም ሰው እኩል ነው፣ ከአንድ ቤተሰብ ነው የተገኘ ነው፣ ከአዳም ነው የተገኘ ነው፣ አንበላለጥም። የኛ መንፈስ እንደዛ ነው። የእኛ ነጽሮተ ዓለም ሰው ቤተሰብ ነው ብለን ነው ምናምነው ሰው ቤተሰብ ነው ብለን ምናምነው። ይሄ አስተሳሰባችን ነው። በቤተሰብነት ኑር እንጂ አጥፍትህኝ አትስፈር ወደሚለው ተጋድሎ ከቶን ያሸነፍናቸው። ስለዚህ እምነት ደግሞ የዓለም ማያ መነፅር የሚሰራ ከሆነ ልክ ባህልን ስናደበዝዝ ምን እያደረግን ነው? እምነትን እየሸረሸርን ነው። እምነትን ስንሸረሽር ነጽሮታል ማያ ማዕቀፈሳቢያችንን እያበላሽን ነው። ማዕቀፈሳቢያችንን ካበላሸን በኋላ እነዛ ያበላሹን እና ያደሩብንን ሰዎች ፈቃድ ነው የምንፈጽመው ልክ ሰይጣን ያደረበት ሰው የሰይጣንን ፈቃድ እንደሚፈጽም የመንፈስ ቅዱስ ማህደር የሆነ ሰው የመንፈስ ቅዱስ ስራ ነው የሚሰራው፣ የተቀደሰ ስራ ነው የሚሰራው። በዚሁ መሰረት ኢትዮጵያን ዲስትሮይንግ ኪንግደምስ የሚል ፕሮጀክት ነበራቸው። ኪንጎችን ነገስታትን፣ በሀገራቸው ረጅም ታሪክ ላይ ለምሳሌ የእኛ ይልቅ ሆኑ። ይህንኑ ስህተት ውሃቢስቶቹ እየተጠቀሙበት ክርስቲያንን ከኦሮሚያ ሲያጸዱ ክርስቲያኖች እንኳን ቁጭ ብሎ ውሽቱን ዲስፕሩቭ ማድረግ አልቻሉም። እኔ ለኦሮሚያ በቋንቋ አስተምራለሁ፣ ጳጳስ አርጉኝ ዘራፍ፣ የሚለው ይሄ እንደ ሳይሮስ አይነቱ ይሄ የተግበሰበሰ ሁሉ ለዚህ ሀሰት መልስ አይመልስም። እንዳውም በዛ ሀሰት መስመር በዘር ሹሙኝ ይላል፣ በዘር ሹሙኝ ይላል። ሀሰቱን እንደመሟገት እንደ በንቲ ጁሉ ቴሱ አይነቱ ደግሞ ኩሽና ሴም የሚለውን ትርክት ከናዚዎቹ ከተረፈ ናዚ ጀርመኖች ጋር ቁጭ ብሎ መጽሐፍ ቅዱስ ኤዲት ያደርጋል የሚቀጥለውን ጄኖሳይድ ኩሽና ሴም ብሎ ለማካሄድ ይሄም መጽሐፍ ሞግቶ ያን ሰውዬ ፍርድ ቤት የሚወስድ የኦሮሞ ልጅ የለም። ኦርቶዶክስ አባት የለም። ህዝቡን የሚያነቃ መምህር የለም። ነጭ ለብሰ ዘምር ሪበል ብሎ በሚዲያ አስቀርጾ ተራ እስኪደርስ ድረስ በዓለም በሰላም እያመለኩ ነው የሚያስብልህ ጠላትህ ነው። ቤታችን የሞላው ሰባኪው፣ ዘማሪው፣ ምኑ አስጨፋሪው የኦሮሞ ልጅ ደንዝዟል። የትግራይ ልጅ ደንዝዟል። ሊሂቃኑ የጫኑበትን መርዝ ተሸክሞ መጥፋት አቁቶታል። በአክሱም ጊዜ ትልቅ ነበር፣ ሐውልቱም ወደ ላይ ነው የተሰራው። ክርስትና ሲመጣ ግን እነ ላሊበላ ወደታች ቆፍሮ ሰሩ። ወደታች ወረድን ብሎ የማይገናኝ ነገር አገናኝቶ በነጠላ ዲግሪ እውር ስብከት የሚሰብክ አለ ነው። ሰው ለስራ ይማራል እንጂ፣ ሰው ለመደንቆርና የሌላ አካል ማደሪያ ለመሆን ይማራል እንዴ? ዲግሪ የሌለው ውጭ ሄዶ ያልተማረ ኢትዮጵያዊ ከመድረሳ ከመድረሳ እንኳን አይጠፋም መድረሳ ትቻለ ወደ ራሱ ይለብታል ከአብነት ትምህርት ቤት እና ከባህል ወጥቶ ነጻ አውጪ ነኝ ብሎ አገር ያመሰ አንድ ሰው አምጡ አምጡ ጦርነት የቀሰቀሰ አንድ ሰው አምጡ ከቤተ ክርስቲያን ከገዳም ወይ መጥቶ። የተበተነውን አገር አንድ ለማድረግ ግን የዘመተ አለ። ተመልከቱ የስነ ልቦናችን ልዩነት። ጸሎት አላርግ ያለው ለዚህ ነው። መከራ ከኢትዮጵያ አልወጣ ያለው ቤተ ክርስቲያን ውስጥ ያለው በጣም የተከማቸ ነውር ስለበዛ መስዋዕታችን፣ ጸሎታችን አላርግ አለ። ብንጮ ብንጮ እግዚኦ መሐረነ ክርስቶስ ብንል፣ ምህላ ብናውጅ ምህላው የሰዓት ማሳለፊያ አቴንዳንስ መያዣ ነው እንጂ ከእንባ ጋር አይደለም። ከእንባ ጋር አይደለም፣ ከልብ አይደለም። ቅዳሴ ብንል ካህኑ በተራው ሰው ቀጥሮ ነው። ሰው ቀጥሮ፣ እሱ ሲኒማ ይገባል። ምርጥ ሲኒማ መጥቷል ብሎ ወይ ኮንሰርት ሊኖርበት ይችላል፣ ይሄዳል። ወይም ከጓደኞቹ ጋር ሊጠጣ ሱሉልታ ይሄዳል። እዛ ደጅ የሚጠናውን ይቀጥረዋል፣ ኮሚሽን ይሰጠዋል። እዚህ ያ ያኛውም ለእንጀራው ነው የሚገባው ያኛው ስራው አይደለም። ስለዚህ ማን ነው በቃ የቅዳሴ ሰዓት ደርሷል፣ ዛሬ የምንቀድሰው ጸሎት ወደ እግዚአብሔር ቅድመ እግዚአብሔር ሊደርስብን ብሎ ከማታ ጀምሮ ተጨንቆ፣ ከማታ ጀምሮ ተጠቦ፣ ከማታ ጀምሮ ቃቶ፣ ከማታ ጀምሮ እግዚአብሔር፣ ወይኔ በአንተ ፊት ልቆም የሚገባኝ ነኝ ወይ ብሎ ወደ ቤተ መቅደሱ ሲሄድ በትህትና ራሱን ዝቅ አድርጎ የሚገባ ማነው? ጫማውን እስከ ቤተ መቅደሱ ድረስ አድርጎ በድፍረት ካህን ነው ስለተባለ አለቃ ነው ስለተባለ ጳጳስ ነው ስለተባለ ከሌላው ሰው የተለየ ነኝ በሚል እዛ መሀል ላይ ገብቶ ጫማውን አውልቆ ጫማውን ዲያቆን አስይዞ ገብቶ መንጦላዕቱን ሲከፍተውን አድርጎ ቤቱ የማያደርገውን ውስቱን መጋረጃ የኩሽና መጋረጃ በጥንቃቄ እንዳይወድቅብኝ የሚለው ቄስና ዲያቆን ያው የቤተ መቅደሱ መጋጋ በሩን ክፍት አድርጎ ዛ ሄደ ዞረ ብሎ እንዲህ አይነት ደፋሮች በእግዚአብሔር ፊት ትህትና፣ ራስን ዝቅ ማድረግ፣ ደረትን መጥቃት እኔ እኮ አንተ ፊት መቆም የማይገባኝ ነኝ። በእኔ ምክንያት ጸሎቱ፣ በእኔ ምክንያት ልመናው እንዳርግ ምክንያት ወኛል እኔ በደለኛ፣ እኔ አቃተኛ የማይ ደፋር፣ በድምፁ የሚመካ በዘመዱ የሚመካ በጉልበቱ የሚመካ ይሄ ሆነና፣ ኬኬ ቲምታ ትጮዋለህ፣ ትጮዋለህ ጦርነት ትጮሃል መዓት፣ ትጮሃል ጎርፍ፣ ትጮሃል እሳት፣ ትጮሃል ኑሮ ውድነት፣ ትጮሃል በሽታ፣ ትጮሃል ህመም፣ ትጮሃል ቀውስ። በጴንጤው አዳራሽ ፈውስ የለም፣ በእኛ የለም። ጸሎት አያርግም ምክንያቱም እረኞቹ የተበላሸ መንገድ ላይ ስለቆሙ ኢትዮጵያ ዜጎቿን ከቦታ ቦታ ህዝቧ የሚመገበውን የሀገር ውስጥ የግብርና ምርት የሚሆን ከውጭ የሚገባን ልዩ ልዩ ሸቀጥ በየብስ ጭነው የሚያጓጉዙ አሽከርካሪዎች በየዕለቱ አቤት ከሚሉባቸው ጉዳዮች አንዱ ሕገወጥ ኬላ ዘርግቶ ገንዘብ የሚጠይቃቸው መብዛቱ ነው። የጸጥታው ችግር እንዳለ ሆኖ መንግሥት ይህንን መሰረታዊ ችግር ለመቅረፍ ጥረት ማድረጉን የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በዚህም ያልተገባ ኬላ ወይም የፍተሻ ጣቢያ እንዲቀርብ ይደረግም በየጥቂት ኪሎሜትር አሽከርካሪን ሁለት ሁለት ሺህ ብር የሚጠይቁ ቀማኞች መኖራቸውንና ችግሩ መልኩን ቀይሮ መቀጠሉን ገልጸዋል። ይህንን የሚፈጽሙ ሰዎች ከክልል መስተዳድሮች ተደብቀው እንደሚያደርጉትም ነው ዛሬ ሐሙስ ለፓርላማው የተናገሩት። በአብዛኛው በሀገራችን አካባቢዎች ኬላ ተነስቷል። በሁሉም አካባቢ አሁን ኬላ ታዩ። በሁሉም አካባቢ ምንድን ነው ያለው? ሰዎች ይቆሙና መኪና ያስቆሙና ብር ይሰብስባሉ። የዚህ ቀበሌ ሁለት ሺህ ከተቀበለ ቀጥሎ ያለው ቀበሌ ሁለት ሺህ ይቀበላል። ተሽከርካሪ አስር ቀበሌ ውስጥ የሚያልፍ ከሆነ ሁለት ሺ ሁለት ሺ በአስር አባቱ። የክልል መስተዳደሮችንም ተደብቆ ነው። ይህን የከተማ አስተዳደሮች ናቸው አንዳንዶቹ፣ የቀበሌ አስተዳደሮች ናቸው አንዳንዶቹ። አብዛኛው ክልል ኬላ የሚባል ነገር ቀርቷል። አንዳንድ ቦታቶች ችግር አለ ማለት ነው። የኢትዮጵያ አየር መንገድ የሀገር ውስጥ የብረራ አገልግሎት ፍሰት ማደጉን ከዚህ በፊት አስታውቋል። ሆኖም ይህ ሁኔታ የመጣው ሕብረተሰቡ በጸጥታ ችግር ምክንያት በተሽከርካሪ በየብስ ከቦታ ቦታ መጓጓዝ ባለመቻሉ የመጣ መሆኑ ተጠቅሶ ትችት ቀርቦበታል። ይህ የየብስ መጓጓዣ ፍሰትና የጸጥታ ችግር እንዲቀረፍ ምን ተሰራ የሚለው ዛሬ ከፓርላማው ለትራንስፖርትና ሎጂስቲክስ አገልግሎት ሚኒስትሩ የቀረበ ጥያቄ ነበር። እሳቸውም ይህንን መልሰዋል። ትራንስፖርት የተቋረጠባቸው ጥቂት አካባቢዎች በአብዛኛው የሀገሪቷ ሰላም እየተሻሻለ ብዙ ቦታዎች አስተማማኝ ሰላም እየሰፈነ ስለሆነ ያን ከስር ከስር እያዩ የትራንስፖርትን የማስጀመር ስራ እየተሰራ ነው ያለው ከጸጥታ አካል ጋር። በአዲስ አበባ ብዙ አሽከርካሪዎች ለደንብ መተላለፍ የሚቀጡት የገንዘብ መጠን ማደጉ የቅሬታ ምንጭ ሆኖባቸዋል። ይህ ያልተገባ የተጋነነ ቅጣት ነው በሚል የተጠየቁት ሚኒስትሩ ሆኖም የሚጠናከር እንጂ ወደ ኋላ የሚባልበት ጉዳይ እንዳልሆነ ጠቅሰዋል። የትራንስፖርት ዘርፍ ውስብስብ ችግር ያለበት ነው ያሉት ሚኒስትሩ በ11 ወራት በትራፊክ አደጋ ሕይወቱ የተቀጠፈ አካሉም የጎደለ ሰው ቁጥር መጨመሩ ነው ተናግረዋል። ይህም በመሆኑ የሀገር አቋራጭ አሽከርካሪዎችን እንደገና ተፈትነው ለምዘናም ተቀምጠው የማሽከርከር ፈቃዳቸው እንዲሰጥ ሊደረግ መሆኑን አስገንዝበዋል። ኢትዮጵያ ውስጥ ከሚደርሰው አደጋ ወደ ሰባ ፐርሰንት የሚጠጋው አደጋ የሚደርሰው በአሽከርካሪ ስህተት ነው። እንደገና ለአሽከርካሪ ሁሉ የብቃት ማረጋገጫ መስጠት መቻል አለብን። የምንጀምረው ግን ከዋናዎቹ ጀምሮ፣ ዋና አደጋ አድራጊዎቹ በጅምላ ሰው የሚጨርሱት ከባድ መኪናዎች፣ የጭነት መኪናዎች አውቶቡሶች እንጀመር። እዳ የበዛበት ጉዳይ ነው ይሄ። የትራንስፖርት ሴክተር እዳ የበዛበት ጉዳይ ነው። ይህን ማስተካከል ርብርብ ይፈልጋል። በዛሬው የምክር ቤቱ መደበኛ ጉባኤ የደብረታቦር ከተማ የአዊ ዞንና የምዕራብ ሐረርጌ የአውሮፕላን ማረፊያ ግንባታዎች ምላሽ ያገኙ የሚሉ ጥያቄዎች ቀርበውበታል። አውሮፕላን ማረፊያ በሁለት ማረፊያዎች መካከል በአየር ላይ ርቀት 60 ኪሎ ሜትር መሆን እንዳለበት አዋጭነቱም እንደሚታይ የጠቀሱት ሚኒስትሩ መስሪያ ቤታቸው የቴክኒክ ድጋፍ እንደሚያደርግ፣ ሆኖም ከዚህ በዘለለ ግንባታው ከመስሪያ ቤታቸው ኃላፊነት ውጪ መሆኑን ጠቅሰዋል።